ደስ ይላሉ አክባት ወይኔ ጉዴ ጉዴ ጉዴ ወይኔ ጉዴ ጉዴ ፈላ ጉዴ ፈላ እናንተ ግን ማለት ነው ወደ ነገራችን ሳንገባ ወደ ነገራችን ሳንገባ ማለት ነው ቆይ ምንድን ነው ምንድን ነው ምንድን ነው ሰብስክራይብ የማታደርጉት ምንድን ነው ላይክ የማታደርጉት ምንድነው እሱ ምንድ ነው ችግራችሁ? ዛሬ እንግዲህ ቤተሰብ አድርጉ ብላኝ እሺ። ዛሬ እንግዲህ ቤተሰብ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ እንደተለመደው ታስቀምጣላችሁ ማለት ነው። ደግሞ ምንድን ነው ንቀት አምስት መቶ ብር አንሶ ነው አንሶ ነው አምስት መቶ ብር በአቅሜ በአቅሜ እኮ ነው። እስቲ አሸንፉና ውሰዱ አምስት መቶ ብሩን። እኔ እኮ ጊባዊ ያመጠውላችሁ እችን ብር ሁና እችን። አቤት ስታናንቁ እኮ ሰው አንዳንድ ልጆች አቤት እንደብቻ እና ወደ የዛሬው እንዴት ነው ቤተሰብ? አዳሚ አፏን ከፍታል ናችሁ የሚያየችው፣ አፋችሁ ክፍት አርጋችሁ በቃ ከፍትፍት ብላችሁ በቃ ወይኔ እንዴት ደስ ይላሉ። ኡፍ ያላች እርግጠኛ ነኝ እንደዚህ እያደረጋችን ያያችት ዛሬ በእውነቱ ከሆነ በጣም ደስ ብሎኛል። ቡራ የሰራው ስራ እኔ አስደስቶኛል፣ በጣም ያምራል። ይሄ እኔ ቅድም ነግሬያችሁ ነበረ፣ ምንም እነሱ ምን ምንም አይጣሉም። ይኸውላችሁ እንግዲህ አልጋው ላይ እንግዲህ ብሩኬ እንጂ ብሩኬ፣ ስሜታዊ ሆንክ እኮ አባቴ፣ ስሜታዊ ሆነ። እንደው መጨረሻ በእንጨት አነካሽም እኔ እኔ በእንጨት አንቺን አነካሽም አልካት፣ ሀይሚዬን የመሰለች ቀሽት በእንጨት አልነካሽም ማለት ምን አይነት ነገር ነው? እንደው እንደው እንደው ሀይሜዬ እንደው ብትጋቡ ራሱ እንዲች አርገሽ እንዳታቀምሽ ቶሎ ቶሎ ቶሎ እንዳታቀምሽ እንዲያው አዛ አርገሽው በእንጨት አልነካሽም ያለች ሁሌ አስታውሻት፣ እና እንደው ከተጋባችሁ በኋላ ማለት ነው እንደ እንዴ እና እኔ ምን ነው እንዲህ ብላን ነበር። ተረጋጋ እንጂ አባቱ። ምን ነው እንደዚህ ያደረገ ያለሽ አንቺ ደግሞ እና ዛሬ ማርያም በጣም ደስ ብሎኝ በጣም በቃ አፌን ከፍቼ ያየሁት ቪዲዮ ነው። ቡራዬ በጣም አሪፍ ነው። ይሄን ነገር እያደረጋችሁ ቡራያን፣ የዛች ልጅ ስም ባያነሳ ጥሩ ነበር። ለምን ሀይሚ ወዲሁኑ ልውጥ የምትለው? የልጅቷን ስም ስትሰማ ልውጥ ነው የምትለ። ግን ቤተሰብ ሀይሚ፣ ሽንት ቤት ሀይሚ፣ ሻወር ቤት ገለዋን እየታጠበች ነው። ገለዋን እየታጠበች የማን ሜሴጅ ነው የገባው? ማናት የጻፈችው? ሀይሚ ይናት ሀማሙ ናት የጻፈችለት። እንትን ውስጡና የጻፈችለት ሃይሚ ነች። አልገባኝም እሱ ጋር ብቻ ማን የጻፈው ጻፈው ብዬ ሁለቴ ደጋግ የሚያየው ምንም ሊገባኝ አልቻለም። ሃይሚ ነች። ሃይሚ ሻወር እየወሰደች ነው አይደለ ሸዋሪ እየወሰደች ትጽፋለች ብላችሁ እኔ እንጃ አላቅም። ብቻ ሀይሚ ትሆናለች፣ አላቅም እኔ ግን አልገባኝም። እስቲ ጻፉልኝ ኮሜንት ላይ ሀይሚ ነች፣ ማን ነው የጻፈው ሜሴጅ ገባ ያለው ሰዓት ላይ አልገባኝም። እሱ ጋር በደንብ እንድትነግሩኝ ይፈልጋለሁ ቤተሰብ እና እኔ። ዛሬ ማርያምን ነው የምላቸው በጣም ደስ ሲሉ ነበር፣ በጣም ያምሩ ነበረ። ብሩኬ እንግዲህ አይታቸዋል። ዛሬ ሰርቶላታል፣ ሰርቶላታል፣ አንቀጥቅቷል። እኔ በጣም የሚያስቀኝ ሁሌ ሁሌ የሚያስቀኝ ሀይሚ እንደዚህ አይነት ነገር ሲገጥማት፣ ኧረ አስፈራ ሀይ የምትለው ነገር ሁሌም ሁሌም ፊቴ ላይ ይመጣል። አረ ምንድን ነው እያስፈራሀኝ ነው የምትለው ነገር አላት። እንደዚህ አይነት ነገር ሲሰራት ማለት ነው። አረ አስፈራኝ። ደግሞ ሰማችሁ? ጋሽዬ፣ ጋሽዬ፣ ጋሽዬ፣ እባክሽ ጋሽዬ፣ ምን ያርጉም። ትበዛን ሰዓት የሰራሽው ስራ ነው። የእጅሽን ያገኘሽው፣ የእጅሽን ያገኘሽው እህታችን፣ የእጅሽን አግኝተሻል። እና አንዳንድ ኮሜንታተሮች ደግሞ ተረጋጉ፣ ከምዳው ተረጋጉ ከካሜራ ውጭ እኮ አድርገው ነው ከካሜራ ውጭ እኮ ተሳስመው ነው ከካሜራ ውጭ ሁሉን ነገር ጨርሰው ነው። እንኳን ጨረሱ አንድ መብታቸው እኮ ነው። ጊዜያቸው ነው፣ መብታቸው ነው። ማን ይከለክላቸው? በገዛ አልጋቸው፣ በገዛ ሰውነታቸው፣ በገዛ ነገራቸው ማን ይከለክላቸው? ምን አገባችሁ? አንዳንድ አንዳንድ ብዙ አይደላችሁ አንዳንድ ጥቃቅን ጥቃቅን አላችሁ። አንዳንድ ሰውን አንጀት ቆሽት የምታሳርዱ ኮሜንት እየጻፋችሁ ቆሽቴ የምታሳርሩ አንዳንድ ኮሜንታተሮች አላችሁ። እንኳን አደረጉ፣ እሰይ ደግ አደረጉ። እናንተ መቀኞች ናቸው። አንዳንድ ኮሜንታተሮች መቀኞች። እንኳን አደረጉ። ከካሜራ ውጭ እኮ እነሱ እኮ እንደዚህ ነው እንደዚህ ያደርጋሉ ብላችሁ የጻፋችሁ ኮሜንታተሮች እሰይ ደግ አደረጉ፣ ደግ አደረጉ። እና አንዷ ደግሞ ምን አለች? ሀይሚና ብሩኬ ግን ምን እናምን ናቸው። ምን እናምን ናቸው ማለት ምንድን ነው? እያይሻለን እንዴ? ምንና ምን እንደሆነ እያየች ነው። ፍቅረኛሞች ናቸው። በጣም የሚዋደዱ ፍቅረኛሞች የሚቀናኑ ከምንም በላይ ሀይሚ ብሩኬ ላይ የምትቀና፣ ብሩኬ ሀይሚ ላይ የሚቀና በጣም የሚቀናኑ ከመዋደዳቸው የተነሳ በጣም ነው የሚቀናኑ፣ የሚቀናኑት ብሩኬና ሀይሚ። በጣም ስለሚዋድዱ ነው። ሰው ባይዋድድ ምን ባይ አይቀናንም። ለምን ትቀናለች ሀይሚ? ስለምትወዱ ነው። እኔ አሁን ስረዳ ሀይሚ ስለምትወዱ ነው የምትቀናበት። አዎ ማንኛውም ሴት ትቀናለች። የበፊት ፍቅረኛ ሜሴጅ እየላከች እሷም፣ የሚያስቀና ቪዲዮ ወይም እሷን የሚያስቀና ፎቶ ከተላከ ያስቀናል። እና ግን ያለፈ ታሪክ ስለሆነ ግን ብሩኬን መውቀስ የለባትም። ይሄ ነው ያናደደኝ እንጂ ለነገር የለም በቃ ብሩኬ መወቀስ የለባትም። ብሩኬ መጣላት እንዳደርስብኝ ምናምን ማለት የለባትም እንጂ በተረፈ ምንም የቅናት መንፈስ ነው፣ ቅናት ነው። ቅናት ስላለባት ነው እንጂ አሁን በሚገርም ነገር ነው የሚመጡት፣ በሚገርም ይታረቃሉ። የዛሬው ግን ኦ ማይ ጋድ ኦ ማይ ጋድ በእናትሻ ባለፈ ታሪክ ላይ ሁነሽ በእናትሽ፣ የሚወድሽን ሰው እንዲጠላሽ የሚወድሽን ሰው ምን አይነት ጨቅጫቃነች፣ ምን አይነት እንዲልሽ አታድርጊ። በእናትሽ ብሩኬ ይወድሻል። በቃ አይኑ ላይ እኮ ያስታውቃል፣ አስተያየቱ፣ ሁሉ ነገር እኮ ያስታውቃል። የኔ ልዕልት እዋክሽን፣ እዋክሽን፣ እዋክሽ፣ ቡራን ተረጅሁ፣ ፕሊስ፣ ለእኛ ስቲ፣ ለእኛ ለኦዲየንሶች ስቲ፣ ብሩኬን ተረጅሁ። ብሩኬ አንበሳ ይሆንልች አንበሳ ጀግናንች የሚያስጠራ ኩሩ የሙሽዬ ልጅ እንዴት ማነሻ፣ ሃይሚዬ እባክሽን ተረጋግተሽ አስቢበት። አሳልፈሽ ሌላ ሰው ለመጽት አትሞክሪ ነው የምልሽ እህቴ፣ አትሞክሪ። ሃይሚዬ እኔ ፍቅር ዛሬ እኔ በጣም ደስ ብሎኛል። ሁኔታችሁ ሁኔታችሁ ለእኛ ተመችቶናል። እኛ እንፈልጋለን፣ እናንተ አብራችሁ እንድትኖሩ እንፈልጋለን። እኛ መሽጠላን፣ እኛ አትኑሯልን አለን። እኛ አንፈልግም አለን። እኛ አንፈልግም አለን ብሩክ ሄዳለሁ የምትለው እኛ አትኑራለን እኛ እንፈልጋለን አብራችሁ እንድኖሩ እንፈልጋለን ሳትነካኩ ብቻ እኛ እንፈልግም አላለም ወንድሜ ለዚህ እባካችሁን ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ ዛሬ አዝናንቶኛል ባይ ባይ